በቤተ ክርስቲያን መምራት ሲያቀታቸው የሚበጠብጡ ሙሉ ዘመናቸውን ታይተው የማያውቁ ሲያረጁ የሚመጡ በደሙ የዋጃትን ቅድስት ቤተ ክርስቲያን ደርሰው የሚያምሱ ጅራፍ አለው ጌታ ማጥራት ያውቅበታል። ወዮ ግን ለነርሱ ቃሉም ማይመራቸው ፍጹም የማይፈሩት ቤቱን የደፈሩ በቅድስቷ ስፍራ ስርዓት ጠፍቷቸው ፖሊስ የሚያስጠሩ የመሪነት ብቃት የአደራው ምስጢር ከቶ ያልገባቸው አፍኒንና ፊንሐስ የቤቱ ደፋሮች ዛሬም ብዙ ናቸው። ዝቅ ብሎ ማገልገል ባሪያ መሆን ጠልተው ቤት የሚረብሹ መንጋውን በታኞች ከሞተለት ጌታ በጉን የሚያሸሹ በቤተ መቅደሱ ስድብ ሲሳደቡ ቅር እንኳን ማይላቸው ቤቱን አሰዳቢ መሪዎች ሲባሉ አላዋቂ ናቸው። አምላኩን ሊሰማ ሊያመልክ የመጣውን በደጅ የሚያቆሙ በፍቅር መያያዝ ከቶ አቅቷቸው በሕግ ፊት ቆመው የሚጠቋቆሙ በእነሱ ምክንያት የአምላካቸው ስም ሲሰደብ እያዩ ስለ ሥጋ ውፍረት ስለ ማረጋቸው ሰው የሚያሰቃዩ ከዙፋኑ ሆኖ የቤቱ ባለቤት ደፋሮቹን አይቷል። አለንጋውን ይዞ ቤቱን ያጠራ ዘንድ በቁጣ ተነስቷል። የሚያስጥል አይኖርም መሃል የሚገባ ከጌታ ገላጋይ። ዛሬ ያልተመለሰ ድንገት ቢመጣበት ሲወራወር ድንጋይ ቤቱ አለው ባለቤት። የሟች ቤት አይደለም እግዚአብሔር ሲነሳ እሳት ነው ቅጣቱ፣ በቤቱ ቀልድ የለም መመለስ ላቃተው ቤቱን ለሚደፍር ተነስቷል ጅራፉ። ወገና አትረብሹን፣ ቤቱን አትበጥብጡ፣ ሳይነሳ አረፉ።